በስማ ወልዶ መንፈስ ቅዱስ አዱ አምላክ አመስራ ወሰደሱ ለጥቅምት በዛት ለት ኮነ ሰማይ ቅዱስ ጢሞና ሐዋርያ አዱ ንሰባው ክሌቱ አርዲ ዛሬ ወ ሙግዚኢነ ወሃቦ ሙስልጣን ከመይፈውሱ ኩሎዶ ያነ ወያወሱ አጋንንተ አንድ አምላክ በሚሆን በአብ ወልዶ መንፈስ ቅዱስ። ጥቅም 26 በዚች ቀን ጌታችን ከመረጣቸውና ከበሽተኞችን ሁሉ ይፈውስ ዘንድ አጋንንትንም ያወጡ ዘንድ ስልጣንን ከሰጣቸው ከሰባው ሁለቱ አርዲት አንዱ ቅዱስ ሐዋርያ ጢሞና በሰማይ ተነታረፈ። ቅዱስ ጢሞና ሰማያዊ ሀብትን መለኮታዊ ኃይልን ገንዘብ አድርጎ በሽተኞችን ፈወሳቸው፣ አጋንንትም ተገዙለት። ክብር ይግባውና ጌታችን ኢየሱስ ክርስቶስ በስጋ በምድር ሳላገለገለ ወደ ሰማይም ካረገ በኋላ ሐዋርያትን አገለገላቸው። በሃምሳኛውም ቀን ጰራቅሊጦስ በወረደ ጊዜ የአጽናኝ መንፈስ ቅዱስን ጸጋ ከእርሳቸው ጋር ተቀበለ። ከዚህም በኋላ ሰባ ሆነው ከሰባት ሆነው ከተቆጠሩት ዲያቆናት ጋር ሐዋርያት ሾሙት። እነርሱ መንፈስ ቅዱስን እውቀትንም የተመሉ እንደሆኑ የሐዋርያት ሥራ መጽሐፍ ምስክር ሆኗል። ለመዲቁና አገልግሎትም ጥቂት ካገለገለ በኋላ ብልቃ ከሚባል ሀገር በስተመራ በሆነ ስራ ከሚባል አገር ላይ ኤጲስቆጶስነት ሾሙት። በውስጣም ክብር ይግባው እና የጌታችን የኢየሱስ ክርስቶስን ሃይማኖት አስተማረ። ከዮናናውያንና ከአይሁድም ብዙዎችን አጠመቃቸው። የዚያች ሀገር ገዥም ይህን በሰማ ጊዜ ቅዱስ ጢሞናን ይዞ ጽኑ ስቃይን አሰቃይቶ በእሳት አቃጠለው። በመንግስተ ሰማያትም የሰማይትነት አክሊልን ተቀበለ። ለእግዚአብሔርም ምስጋና ይሁን እኛንም በዚህ ሐዋርያ ጸሎት ይማረን በረከቱም ከኛ ጋር ትኑር ለዘለ ሰላም ለጢሞና ምውልቆ ሰባ ውክሌቱ አርዲት ወም ሰባቱ ዲያቆናት ዘፈጸመ ስማ በዋየ እሳት ወካይ በአዲ በዛቲ እለት ሰላም እብ ለሄራስ ሰማይት። በዚችም ቀን የጌታችን ወንድም ያዕቆብ፣ የፊልጶስ እና የሰማይት አግናጥዮስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም፣ ጥቅምት 27 በዚች ቀን ቅዱስ አባት የአገረቃ ቃው ኤጲስቆጶስ አባ መቃርስ አረፈ። በዚችም ቀን በዋሻ የሚኖር የጳውሎስና ኤዮሊያኖስ ከእነርሱም ጋር ላሉ ሰማዕታት መታሰቢያቸው ነው። በጸሎታቸውም እግዚአብሔር ይማረን።

አራቂታ ሁሉም ባይስ ወረ የማህረነ ኢየሱስ ክርስቶስ ተአምሪው ለአቡነ ሀብተ ማርያም ዘገብረ በአሀዱ መጽሐፈ ስንክሳር ጸሎቶ ወረከቱ የሀሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ልመናው ክብሩ ይደረግልና ከስንክሳር በሚባል መጽሐፍ የተደረገው የአባታችን የአቡነ ሀብተ ማርያም ተአምሬ ነው። በአባታችን በአቡነ ሀብተ ማርያም ቤተ ክርስቲያን ውስጥ ስንክሳር የሚባል መጽሐፍ ነበር። ይህንንም ስንክሳር ግንቦት አስር ቀን 1989 ዓ ም ሁለት ዲያቆናት ሰርቀው አዲስ አበባ ወስደው ስለሸጡት ከቦታው ታጣና የቤተ ክርስቲያን አገልጋዮች የሚሆኑ ካህናት ሁሉ ታሰሩ። ይህንንም ዲያቆናት መላልሰው ስለመረመሩት አላወቁትም ብሎ ስለ ካደ ወዲያውኑ አልቆየም። በአባታችን በአቡነ ሃብተ ማርያም ተአምር አልቆየም ፈጥኖ ተቀሰፈ። ሁለተኛም ዲያቆን ለማሳሰር ወደ ዳኛ ሲወስዱት ከወታደሮቹ አምልጦ ሲሮጥ በታላቅ ገደል ወደቀ። ይኸውም ገደል በሰው ክንድ መቶ ሰማኒያ የሚሆን ነው። እርዝመቱ ይህን ያህል ሲሆን ሳይሞት አካሉ ሳይነካ ሳይጎዳ በሕይወት ተገኝቷል። ሙቶ ቢሆን መጽሐፉ እንደ ጠፋ ይቀር ነበር። ይህም ተአምር የተደረገው በአባታችን በአቡነ ሃብተ ማርያም ስልጣን ነው። ከዚህም በኋላ ወደ ዳኛ ሲወስዱት ከመገረፉ አስቀድሞ የሸጠለትን ሰው ተናገረ። ከዚያም ቀጥሎ መርቶ ወስዶ የገዛውን ሰው አሳየ። የገዛውንም ሰው ቢጠይቁት እውነት ነው፣ የእኔ ገንዘብ ነው ብሎ ስለሸጠልኝ ገዝቻለሁ ብሎ አምኗል። ከዚህም በኋላ የገዛውን ሰርቆ የሸጠውም በአንድነት የደብረ ሊባኖስ ከተማ በምትባለው በደብረ ጽጌ ታሰሩና ከብዙ ምርምር በኋላ በአባታችን በአቡነ ሀብተ ማርያም ተአምር ስንክሳር የሚባለው መጽሐፍ ስለተገኘ ገዢው በዋስ ተለቋል። ሻጩ ግን ከሀገር ጠፍቷል። ይህ ስንክሳር የተባለ መጽሐፍ ከጠፋ በስድስተኛው ወር በአባታችን ከአቡነ ሀብተ ማርያም ተአምር የተነሳ በብዙ ስራ ተገኝቶ ተመልሶ ወደ ቤተ ክርስቲያኑ ገብቷል። በወዳጁ በአባታችን በአቡነ ሀብተ ማርያም ስልጣን ይህን ተአምር ስላደረገ እግዚአብሔር ክብር ምስጋና ይግባውና ልመናው ክብሩ ለዘላለም ይደርብን፣ እኛንም ከጽዋቶ መከራ ፈጥኖ ይጠብቀን። የአባታችን የአቡነ ሀብተ ማርያም ረድኤት በረከት አማላጅነት ጠባቂነት በሁላችን በህዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። እግዚአብሔርን ከሀብትህ አክብር ይላል። እግዚአብሔርን ከሀብትህ አክብር ከባለጸግነት ላይ አክብር። አሁን ብዙዎቻችን የብዙ ሀብት እኮ ባለቤቶች ነን። በተለያየ መንገድ ዕውቀቱም ሀብት ነው፣ ገንዘቡም ሀብት ነው፣ ጤናውም ሀብት ነው። በራሱ ሀብት እኮ ነው። ስለዚህ በዚህ ሁሉ መንገድ እግዚአብሔርን አክብረው ይላል። ስለዚህ እግዚአብሔርን የምናከብርበት መንገድ ነው። ንብረቱ ሁሉ የእርሱ ነው። ስለዚህ አምላኬ ይህን ሀብት ሲሰጠኝ በአደራ እንድረክብና ይሄንን በአደራ የተረክብኩትን ንብረት ደግሞ እንድጸርቅበት ከእግዚአብሔር ከአምላኬ የተቀበልኩት የአደራ ገንዘብ ነው። ስለዚህ በዚህ መንገድ እኔነቴን ብቻ ሳይሆን ለሌላውም የበረከት ማግኛ ምንጭ ሊሆን ግድ ያስፈልጋል ብለን ነው መስጠት ያለብን። እኛነታችን ሁሉ ለራሳችን አይደለንም። መጀመሪያ ካለመኖር ወደ መኖር አመጣን፣ ከጠባብ ወደ ሰፊው፣ ከጨለማ ወደ ብርሃን እንድንወጣ በሰውነት ደረጃ ሰርቶ አበጃጅቶ ያመጣን፣ ሳይሰራን ያወቀን፣ ከዚያም እንደገና ሁሉን አዘጋጅቶ በነገሮች ሁሉ እኛን እየጠበቀ እዚህ ያደረሰን የአባቶቻችን አምላክ የሰራዊት ጌታ የሉል እግዚአብሔር ነን። ሌሊት ተዛወይኩ ምስለ ልብየ፣ ሌሊት ሌሊት ከልቤ ጋራ ተጫወትኩኝ ይላል። በሌሊት ከልቤ ጋራ ተጫወትኩኝ። ዋንቃ ህኩ፣ ለነፍሴ ነፍሴንም አነቃቃዋት ይላል ልበ አምላክ ቅዱስ። ስለዚህ ሁልጊዜ ሌሊት ሌሊት ወደ ክርስቶስ ይመጣ ነበር። ዘአወፈይኒ አወፈይኩከ፣ የሰጠኝን ሰጠው ይላል ይህን ቃል ምናልባት ልብ ብለን ካላስተዋልን ይሆናል እንጂ፣ አልዕሉ አልባቢክሙ እንደተባለው ሁልጊዜ በላይ ያለውን የምናስብበትንና ሰማያዊን ምስጢር የምንቃኝበትን ከሰማያውያኑ ቅዱሳን መላእክት ጋራ የምንገናኝበትን የሚበልጠውንና የጸሎት ሁሉ ማሰሪያ የሆነውን የቅዳሴውን ጸሎት በቤተ መቅደሱ ተሰልፈን በሰማን ቁጥር ዘወትር የምንሰማው ቃል ነው። ከካህኑ ካህኑ ሠራዬ ካህኑ ወንጌል ብሎ ወንጌል ይዞ ከቤተ መቅደሱ ይወጣል። ያን ጊዜ ወንጌሉን ደግሞ ለንፍቁ ለረዳቱ ካህን ይሰጠዋል። ረዳቱ ካህን ደግሞ የሰጠኸኝን መልሼ ሰጠሁ ይለዋል። ዛአወፈኒ አወፈኩከ የሰጠኝን ሰጠው ይላል። ለዚህ ለትምህርታችን ርዕስ የመረጥነው የመጽሐፍ ቅዱስ ኃይለ ንባብ በመጽሐፈ ነገሥት ቀዳማዊ ምዕራፍ 29 ቁጥር 16 ላይ ተጽፎ ያለው ኃይለ ቃል ነው። ቅድሚያ ግን የትምህርቱን ርዕስ እስኪ አብረን መስክር የሰጠኝን በሉ። እስኪ ሁላችሁም አይሰማም ሰጠሁ። አሁን እኛ ቤተ ክርስቲያን ስትጠራን ደግሞ ምን አድርጉ ልትለን ይሆን? ደግሞ አሁን ምን ስሩ ትለን ይሆን? ደግሞ ከኛ ምን ፈልገው ይሆን ልንል እንችል ይሆናል። ግን እኮ የጠራችን እርሷ ሰጫችን ናት። የጠራችን እርሷ በበረከቱ ሁሉ እንድንጎበኝ የምታደርገን ናት። የጠራችን እርሷ የማትነጥፍ ናት። የጠራችን ሐዋርያዊቷ ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን አምላኳ መድኃኔ ዓለም ኢየሱስ ክርስቶስ የስጦታዎች ሁሉ ባለቤት ነው። ስትጠራን ጉድለታችንን አውቃ ነው፣ ድካማችንን አውቃ ነው። ከኛ የሆነ ነገር እንደሌለ አስረድታ እናት ናትና ልጆቼ የጠሯችሁ እኔ ራሴን የሰጠሁለት ጌታ እርሱ መድኃኔ ዓለም ኢየሱስ ክርስቶስ ሊሰጣችሁ ጠርቷችኋል። ሊያደርግላችሁ ጠርቷችኋል። ከእናንተ ያልሆነ ከእርሱ የሆነውን ነገር ሁሉ ልትቀበሉ ይሄንን ደግሞ እኔ እናታችሁ በዚህ መንገድ በመካከል ሆኜ ድልድይ ሆኜ ወደ እርሱ ላቀርባችሁ ግድ ነው። ስለዚህ ዛውፌኒ አውፌ ኩቀ የሰጠኸኝን ሰጠው። በመጽሐፈ ነገሥ ቀዳማዊ ምዕራፍ 29 ቁጥር 16 ላይ አቤቱ አምላካችን ሆይ ይላል ነቢይ እግዚአብሔር በአምላክ ቅዱስ ዳዊት፣ አቤቱ አምላካችን ሆይ ለቅዱስ ስምህ ቤት እንሰራ ዘንድ ይህ ያዘጋጀ ነው። ባለጠግነት ሁሉ ይላል ከእጅ የመጣ ነው፣ ሁሉም ያንተ ነው ይላል። ዛውፌን ያውፌኩ ይሄ ነው፣ ሌላ ሚስጥር የለው የእግዚአብሔር ልጆች ነብዩ ነብየ እግዚአብሔር ልበ አምላክ ቅዱስ ዳዊት በንግስና ዙፋን ላይ ተቀምጦ በክብር ዙፋን ላይ ተቀምጦ እግዚአብሔር ከእረኝነት መርጦ ለታላቁ ሕዝብ መሪ አድርጎ በወርቅ ዙፋን ላይ አስቀምጦት በአማረው ሰገነት ላይ አውጥቶት በምድራዊው ሥልጣን አይነት አጠራር ብናይና የአኗኗር ዘይቤ ብንመለከት፣ ነብዩ ነብየ እግዚአብሔር ልበ አምላክ ቅዱስ ዳዊት እንደ ምድራዊያን ገዢዎች ሁሉን ማድረግ የሚችልበት ስልጣን ላይ ነበረ። ግን ያ ሁሉ ነገር ከእርሱ እንዳልሆነ የተረዳ ነቢይ ነው። አስቀድሞም በእናት ባባቱ ተረስቶ ሳለ ያሰበውና የመረጠው ወደዚህ ክብር ያመጣው እግዚአብሔር እንደሆነ ያልዘነጋ በትላንት ማንነቱ ላይ የዛሬውን ክብሩን እያየ የትላንቱን ማንነት ያረሳ በነገሮች ሁሉ ያልተለየውን ያከበረውን ከፍ ያደረገውን እግዚአብሔርን በምላትና በስፋት ድንቅ ስራውን የሚመሰክር ነቢይ ነው። ባለሰባት ጸጋ ነቢይ የእግዚአብሔር ልበ አምላክ ቅዱስ ዳዊት። የእግዚአብሔር ልጆች የሚደንቅ ነው። ከዛሬ ወለተ ሰንበት ጋራም ይሄ ሚስጥር ይነጻጸራል። ብናየው አንድ አይነት ሁኔታ ነው ያለው ከኒቆዲሞስ የወታሪክ ጋራ። ልበ አምላክ ቅዱስ ዳዊት ምን አለ? አቤቱ አምላካችን ሆይ አለ። ለመቅደሱ ስራ እኮ ነው ለቅዱስ ስም ቤት እንሰራ ዘንድ ይላል። መሪ ቃሉ ምንድነው የሚለው? እስኪ አንድ ላይ አነቡልኝ እኔ ሳልለው፣ እስኪ እናንተ በሉ። እዚህ የተጻፈው መሪ ቃል ምን ይላል? አንድ ላይ በሉኛ። አቤት እ አይዟችሁ ድምፃችሁ ደከም አለ። ምን ነው ሰንበት ነው መቼም፣ የሆነች ነገር ተቀምሶ መጥቷል። እስኪ በሉ ከፍ አድርጉና ልባችሁንና ነፍሳችሁን ስጡ ለእግዚአብሔር ስም ወደሚሰራው ምናችሁንና ምናችሁን ልባችሁንና ነፍሳችሁን ስጡ ለእግዚአብሔር ስም ወደሚሰራው ቤት አስተውሉ። ስለዚህ አቤቱ አምላካችን ነው ያለ ቅዱስ ዳዊት ለቅዱስ ስም ቤት እንሰራ ዘንድ ይህ ያዘጋጀነው ባለጠግነት ሁሉ ከእጅ የመጣ ነው አለና፣ ሁሉም ያንተ ነው ይላል። ሁሉም ያንተ ነው። ስለዚህ የሰጠኝን ሰጠው ማለት ይሄ ነው የትምህርቱ መሰረታዊ ዓላማ ወገኖች፣ የክርስቲያኖች እኛ በእኛነታችን የኛ የምንለው አንዳች ነገር እንደሌለን፣ ከኛ የሆነ ምንም ነገር እንደሌለ፣ እኛነታችን ሁሉ ለራሳችን አይደለንም። መጀመሪያ ካለመኖር ወደ መኖር ላመጣን ከጠባብ ወደ ሰፊው ከጨለማ ወደ ብርሃን እንድንወጣ በሰውነት ደረጃ ሰርቶ አበጃጅቶ ያመጣን ሳይሰራን ያወቀን ከዚያም እንደገና ሁሉን አዘጋጅቶ በነገሮች ሁሉ እኛን እየጠበቀ እዚህ ያደረሰን የአባቶቻችን አምላክ የሰራዊት ጌታ የሉል እግዚአብሔር ነን። የመድኃኔ ዓለም የእርሱ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ነን። ስለዚህ እኛነታችን እንኳን ሳይቀር ለራሳችን አይደለንም። ለዚህም ነው ልባችሁና ነፍሳችሁን ስጡ ለእግዚአብሔር ስም ወደሚሠራው ቤት እንዳለ ሁሉ ዛወፈይኒ አወፈይ ኩከ የሰጠኝን ሰጠው አውልን ሰጥ መተናል። ከኛ የሆነ ነገር አይደለም። ራሱ ነው ሰጪ ባለቤቱ። ስለዚህ ይሄ ሁሉ በእጃችን ያለው ባለጠግነት የኛ አይደለም። ሁሉ ያንተ ነው አለ። ስለዚህ ስንጠራ ከኛ አይደለም እኛ አይደለን የምናደርገው። የሰጠን ነው ሊባርከን የሰጠን ነው። እንደገና ሊጎበኘን የሰጠን ነው። አብዝቶ ሊሰጠን የሚጠራን። ስለዚህ በመስጠት ማትረፍ እንጂ ማጉደል የለም፣ የእግዚአብሔር ልጆች። ደግሞም ለቤተ መቅደሱ ስራ፣ ደግሞም እግዚአብሔር ለሚመለክበት፣ ደግሞም እግዚአብሔር ለሚከብርበት፣ ደግሞም ቅዱስ ስሙ ለሚጠራበት፣ ደግሞም ቅዱስ ስጋው ለሚፈተትበት፣ ክቡር ደሙ ለሚቀዳበት፣ ሀብተ ወልድና ስመ ክርስትና ለምናገኝባት በአርባና በሰማኒያ ቀን ከአብራከ መንፈስ ቅዱስ ከማህፀነ ዮርዳኖስ ከቅድስ ሥላሴ ልጅነትን ላገኘንባት ለዚህ አገልግሎት እሚደንቅ ነው። ዳዊት ይሄን ካለ ስለዚህ ከኛ የሆነ ነገር ምን አለ? እስኪ ንገሩኛው። የሰጠኝን ሰጠው አለ። የእኛነታችን ማንነት የእርሱ ነው። በደሙ ያነጻን የቀደሰን ያከበረን በእውነት ክብርት ነፍሱን ከቅዱስ ሥጋው ለይቶ በሞቱ ሞታችን የደመሰሰ ሕይወት የሆነን መድኃኔ ዓለም ኢየሱስ ክርስቶስ ነው። ስለዚህ ዛሬ ይሄ አምላክ ጠርቶናል ለስሙ ቤት እንሰራ ዘንድ በዚህ መንገድ ልባችንን ነፍሳችንን ልንሰጥ። ከዚህ የበለጠ ስጦታ የለም። እሱ ራሱን ሰጥቶናል፣ እኛ ደግሞ ከሰጠን ነገር ላይ እንሰጣለን። ስለዚህ እንባረካለን ማለት ነው። ዛሬ አገልግሎቱ የበረከት አገልግሎት ነው። ስለዚህ ሁላችሁም ወደዚህ ስፍራ ስትመጡ ነፍሳዊ በረከት አለ። አስተውሎ ወገኖቼ ሀብቱ ንብረቱ ጠፊ እኮ ነው። ታላቁ የቤተ ክርስቲያናችን ሊቅ ቅዱስ ዮሐንስ አፈ ወርቅ ምን ይላል መሰላችሁ? ሀብት ከእግዚአብሔር በአደራ የሚረከቡት ንብረት ነው ይላል። ሀብት ምንድን ነው? ከእግዚአብሔር በአደራ የሚረከቡት ንብረት ነው። እስኪ ልብ አድርጉ። እዚህ ጋር ሀብት ማለት ሰዎች ከእግዚአብሔር የሚረከቡት ሀብት ነው ይላል ለመጽደቂያ ደግሞ ከእግዚአብሔር የምንቀበለው የአደራ ገንዘብ ነው ይለናል። ለመጽደቂያ ከእግዚአብሔር የምንቀበለው የአደራ ገንዘብ ነው። መጀመሪያ ሀብት በራሱ እግዚአብሔር በአደራ ራሱ ከእግዚአብሔር በአደራ የምንረከበው ነገር ሲሆን ለመጽደቂያ ደግሞ ከእግዚአብሔር የምንቀበለው ንብረት ነው። ስለዚህ የአደራ ገንዘብ ነው። በዚህ መንገድ ይሄን ከተረዳን ሀብቱን ባለጸግነቱን ብቻ አይደለም፣ እኛነታችን እንኳን ለራሳችን አይደለንም። እኛ የእግዚአብሔር ነን። ይህ ሲገባን ስለዚህ በምንሰጠው ነገር ላይ ንፍገት የለም ማለት ነው። ስናደርግ ደስ እያለን፣ ማንም ሰው በልቡ እንዳሰበ ይስጥ እንዳለው ደስ ብሎን እንሰጣለን። ጭንቀት የለብንም፣ በቃ ከኔ አይደለም። ሀብት ንብረቱ ሁሉ የእርሱ ነው። ስለዚህ አምላኬ ይህን ሀብት ሲሰጠኝ በአደራ እንድረከብና ይሄንን በአደራ የተረከብኩትን ንብረት ደግሞ እንድጸርቅበት ከእግዚአብሔር ከአምላክ የተቀበልኩት የአደራ ገንዘብ ነው። ስለዚህ በዚህ መንገድ እኔነቴን ብቻ ሳይሆን ለሌላውም የበረከት ማግኛ ምንጭ ሊሆን ግድ ያስፈልጋል ብለን ነው መስጠት ያለብን። ስለዚህ የእግዚአብሔር ልጆች በዚህ መንገድ እንግዲህ ዛሬ ስንመለከት እኔ ይደንቀኛል። አንድ ባይለ ጸጋ ነው። ዛሬ እኮ ቤተ ክርስቲያን የምታስበው በምላት በስፋት ታሪኩን የምትዘክርለት አንድ ሰው አለ። ያ ሰው ኒቆዲሞስ ነው የሚባለው። ታሪኩን አደለም ምን ነገራችሁ፣ ግን ይሄ ኒቆዲሞስ ምን አይነት ሰው እንደነበረ ግን ያስደንቀኛል። በራሱ ህይወቱ ጉድለትን በመፈለግ ህይወቱ ውስጥ እኮ ነው አሁን በራሱ ጉድለት ያለበት ሰው ሙላትን ፈልጎ የሚመላለስ ሰው የነበረ ነው። ጉድለት እንዳለበት የተረዳ ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት ፍኖተ ከእግዚኦ አምረኒ ዋሰረዚያ ከምህረኒ ይላል። በሚያስደንቅ መልኩ ልበ አምላክ ቅዱስ ዳዊት አቤቱ መንገዴን አመልክተኝ ይልና ፍለጋህንም አስተምረኝ ይላል። እንደ ተባለው ኒቆዲሞስ ባይለ ጸጋ ነው። ምንድን ነው አልኳችሁ? ሀብታም ነው በጊዜው? በዚያ ዘመን የከበረ ሀብታም ነው። የናጠጠ ሀብታም ነው። ምንም የጎደለው ነገር የለም። በዘመኑ ቋንቋ ሚሊየነር፣ ቢሊየነር ልንለው እንችላለን። ይችላል። ባይለ ጸጋ ነው። በቃ ከባለ ጸግነቱ ደግሞ አልፎ ምን መሰላችሁ ምሁርና ሊቅ ነው። ከሊቅነቱ አልፎ ደግሞ ባለ ሥልጣን ነው። ታዲያ ዛሬ ሰዎች የሚገዳደሩት በምድራዊ ህይወት ውስጥ ለዚህ አይደለም። ለምን ይመስላችኋል? አሁን በሰው ሰውኛ ደረጃ ሰው ሁሉ ሊኖረው የሚገባው ነገር አለው። ባለጸጋ ነው ባለጸግነት አለው፣ ምንም የጎደለው ነገር የለም። ስልጣን ነው የስልጣን ኮርቻ ላይ አይሁድ ከሚመሩበትና አይሁድ ከሚፈሩት ትልቁ ይሄ ምን ልበለው ሃይኮርት የምንለው ለምሳሌ አሁን የከፍተኛ ፍርድ ቤት ይሄ የሰበር ሰበር ሰሚ ጠቅላይ ጠቅላይ ፍርድ ቤት ላይ ይሄ የሴና ሀድሪም ሸንጎ የምንለው በአይሁድ ትልቁ ሸንጎ ነው። ከሰባው ሊቃናት ከሰባው ሰዎች አንዱ ነው። በዳኝነት ደረጃ ስልጣኑ ከፍተኛ ማድረግ ያለው ነው የሚደንቃችሁ ስልጣኑ። ከዚያ እንደገና ምሁረ ኦሪት ነው፣ ሊቅ ነው። ግን ይህን ሁሉ ይዞ ግን ጎሎብኛል የሚል ሰው ነው። ምንሆኖብኛል ልክ ቢኛ ለክ በማቴዎስ ወንጌል ምዕራፍ 19 ቁጥር 20 ላይ አንድ ሰው ነበር አይደለም። ሁልጊዜ ታሪኩ ሲተረክልን የምንሰማው ጉድለቱን አውቆ የመጣ ሰው የዘላለምን ሕይወት አገኝ ዘንድ ምን በጎ ነገር ማድረግ አለብኝ ብሎ አምላካችን መድኃኒታችን ኢየሱስ ክርስቶስን የጠየቀ ከዚያስ በኋላ የዘላለምን ሕይወት እንድታገኝ ሙሴ በሕግ የጻፋቸውን እነዚህ ንግጋት ጠብቃሃል እያለው ክርስቶስ ነገረው። ያ የሕግ ሰው ነው ምሁር ነው የሚል ሰው ነው። ከዚያስ በኋላ እንዴ እናትና አባትን አክብር፣ አትግደል፣ አትስረቅ፣ አታመዝር እንዲህ ተብሏል እየተባለ ሲነገረው እንዴ ሳቅ እያለ ይህንማ ከልጅነቴ ዘመን ጀምሮ ፈጽሜዋለሁ አለው አለ። አቲ ተርፈተካሉ አንዲት ነገር ግን ጎልሃለች አሉ። አንድ ነገር ጎልሃል። ወገኖቼ አሁን ኒቆዲሞስ ባለጸግነቱ አለው፣ ስልጣኑ አለው፣ ምሁርነቱ አለው። ግን የጎደለው ነገር አለ። የጎደለው ደግሞ የጎደለው ደግሞ ዋናው ነው። ዋናው ደግሞ መድኃኔ ዓለም ኢየሱስ ክርስቶስ ነው። ስለዚህ ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ጉድለቱን ሁሉ ወደሚሞላለት ጌታ ሳይሰለች ሳይደክም ሁልጊዜ ሌሊት ሌሊት ሌሊተ ተዛዋይኩ ምስለ ልቤ ዋንቃ ኩዋ ለነፍሴ እንዳለው እንዲደንቀ ነው። ነብየ እግዚአብሔር ልበ አምላክ ቅዱስ ዳዊት በመዝሙር አንድ መቶ በእውነት ይህን ቃል በመዝሙር 76 ላይ ስንመለከት ቁጥር ስድስት ላይ ሌሊተ ተዛዋይኩ ምስለልቤ ልቤ አለ። ሌሊት ሌሊት ከልቤ ጋራ ተጫወትኩኝ ይላል። በሌሊት ከልቤ ጋር ተጫወትኩኝ ዋንቃህክዋለ ነፍሴ ነፍሴንም አነቃቃዋት ይላል ልበ አምላክ ቅዱስ ዳዊት ስለዚህ ሁልጊዜ ሌሊት ሌሊት ወደ ክርስቶስ ይመጣ ነበረ ሀወስከኒ ሌሊተ ወፈተን ኮነ ልቤ እንዳለው ባለጸግነቱን ይዞ አይደለም ግን የሚመጣው ስልጣኑን ይዞ አይደለም የሚመጣው አለቅነቱን ይዞ አይደለም የሚመጣው ይህን ሁሉ አውርዶ ባዶነቱን ይዞ ዳባ እንደሚለብስ ተማሪ እንደ አንድ ደቀ መዝሙር እንደ አንድ የአብነት ተማሪ ዝም ብሎ ራሱን ጥሎ ወደ ጌታ ይመጣ ነበረ። ዛሬ የጠራችሁ ጌታ ባለጸግነታችሁን አይፈልግም፣ ስልጣናችሁን አይፈልግም፣ እውቀታችሁን አይፈልግም፣ እናንተነታችሁን ይፈልጋል። ስለዚህ አቤቱ አዎ ፍኖተከ እግዚኦ አምረኒ እንዳላችሁት አቤቱ ጌታ ሆይ መንገድህን አመልክተኝ ፍለጋህን አስተምረኝ በሉት። ያን ጊዜ በጉድለታችን ይሞላናል። ስለዚህ ዛወፈይኒ አወፈይኩከ የሰጠኸኝ ሰጠሁ እንላለን። ከዚያ በኋላ እንባረካለን። መጀመሪያ ራሳችንን ነው መስጠት ያለብን። አሁን የጠራን ጌታ ራሳችንን እንድንሰጠው ልክ እንደኔ ቆዲሞስ በቃ ራስን አዋርዶ ዝቅ አድርጎ ከኔ የሆነ ነገር የለም። ሀብቱ ነው፣ ባለጸግነቱ ነው፣ ስልጣኑ፣ እውቀቱ ነው። ከኔ የሆነ ዛሬ እኮ አንድ እውቀት ሲይዝ አንድ ሰው የሆነች ነገር ሲይዝ ምን ይፈልጋል? ማማ ላይ ራሱን ይሰቅላል። በቃ ከኔ በላይ ማንም የለም ይላል። ያለ እኔ ለአሳር ይላል። በቃ የሚደንቅ እኮ ነው። አይደለም ዛሬ በዓለማችን ላይ የምናያቸው ሰዎች ሁለት ሶስትማ ዲግሪ ካለው አስቸጋሪ ነው። ዛሬ ኤሊቶቹን የምንመለከታቸው ተምሯል የምንላቸው የመማር እኮ እውቀት የመማር እውቀቱ እኮ አላዋቂነቱን ማወቅ እኮ ነው። ሰው ሁሌ በተማረ ቁጥር የማያውቀው ነገር እንዳለ ነው የሚረዳው እንጂ አውቃለሁ እያለ አይሄድም። ዛሬ ግን እኛ ትንሽ ትንሽ ከኛ በላይ የለም እንዲህ እንዳይሆን ነው። ስለዚህ አሁን ባለጸግነቱ እኛ ጋ ነው፣ ሀብት ንብረቱ እኛ ጋ ነው ነው ይሄን እንዳትሉ። ሁሉም የእናንተ አይደለም የኛ አይደለም፣ ሁሉ የርሱ ነው፣ እኛም የርሱ ነን። ስለዚህ ከሰጠን መልሰን እንሰጣለን፣ ከኛ ያልሆነ ከርስ የሆነውን ለርሱ እንሰጣለን። ያን ጊዜ በተሰጠን ነገር ላይ ይጨመርልናል። ይህን እንዲያደርግልን አምላከ ቅዱስ ገብርኤል ፈቃዱ ይሆንልን። በነገሮች ሁሉ ረድቶናል አግዞናል ዛውፈን ያውፈኩ ከእንደ ተባለው ልባችሁንና ነፍሳችሁን ስጡ ለእግዚአብሔርም ወደሚሠራው ቤት በሚለው መሪ ቃል ላይ መነሻ ተደርጎ የሰጠኸኝን መልሽ የሰጠሁ እንዳለው አምላካችን እግዚአብሔር ከሀብታችን በእውነት ከሀብታችን እሱ እንዲያከብረን በዚህ በምሳሌ ሦስት ዘጠኝ ላይ ምን ይላል እግዚአብሔርን ከሀብትህ አክብር ይላል እግዚአብሔርን ከሀብትህ አክብር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

ኦ እግዚ ኢየሱስ ክርስቶስ ሰራይ ኃጢያት ስራይ ኃጢያት ወ ኃጢያት ኩሉ ህዝብ ከም ማይ ሰራ ኃጢያት እግዚአብሔር እግዚአብሔር ይፍታ። ንቁ ሚድያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን